አሁን ደግሞ ሰዓቱ የዶት ስትሪም መረጃን የምንከታተልበት ነው። ለመረጃዎቹ ባልደረባችን ሄለን ተስፋዬ እየጠበቀች ነው። ሄለን፣ መቀጠል ይቻላል? መልካም ሺ ዛሬ የዶት ስትሪም የመጀመሪያ መረጃ አድርገን የያዝ ነው አዲሱ የተሽከርካሪዎች የሰሌዳ መለያ ቁጥር ነው። ይህ የተሽከርካሪ የሰሌዳ መለያ ቁጥር እንግዲህ በትናንትና ሁለት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ይፋ አድርገውታል። ይህ የተሽከርካሪዎች አዲሱ የሰሌዳ መለያ ቁጥር ከመጭ በርበር የሚታደግ ነው እንዲሁም ደግሞ ኢትዮጵያን የሚገልጽ ነው ብለዋል። ይህ አዲሱ የሰሌዳ ቁጥር እንዲሁም ደግሞ ኢትዮጵያ በዓለም የተፈራረመቻቸው ስምምነቶች አሉ። እንዲሁም ደግሞ የዘርፉን እድገት የነበረው የሰሌዳ መለያ ቁጥር የማይመጥን ስለሆነ አዲሱን ይህንን የሰሌዳ መለያ ቁጥር እንግዲህ ይፋ አድርገዋል። በዚህም ይህ የሰሌዳ መለያ ቁጥር ኢትዮጵያ አሁን ላይ በቴክኖሎጂ እየዘመነች ያለችበት ሁኔታ ነው ያለው። በዚህም ከዚህም ጋር ተያይዞ እንግዲህ ይህ የሰሌዳ ቁጥር ባለሙያዎች ለቁጥጥር የሚያመች ነው። ምንም አይነት ማጭበርበር፣ ሚስጥራዊ የሆነ የራሱ ተቆጣጣሪዎች የሚለዩበት መለያ አለ። በዚህም ተቆጣጣሪዎች ራሱን የቻለ ራሱን የቻለ መለያ ስላለው በዛም ምንም አይነት ወንጀልም ሆነ የመጭበርበር ሁኔታዎች እንዳይከሰቱ የሚጠብቅ እንደሆነም ነው እንግዲህ የተገለጸው። በዚህም ዜጎች በሚደረገው የዚህ የአዲሱ ሰሌዳ ምዝገባ እንዲሳተፉ ና እንዲመዘገቡ መልእክታቸውንም አስተላልፈዋል። እንግዲህ ከጊዜ ወደ ጊዜ ወንጀልንም ለመከላከል የትራንስፖርት አገልግሎትንም ደግሞ ቀልጣፋ ና ምቹ ለማድረግ እየተሰሩ ካሉ ስራዎች መካከል አንደኛው ነ የተሽከርካሪዎች የሰሌዳ መለያ ቁጥር። ወደ ቀጣዩ መረጃችን ስናልፍ ደግሞ እንግዲህ የተማሪዎች የዩኒቨርሲቲ ምደባ ይፋ ሆኗል። በትናንትናው ዕለት እንግዲህ የትምህርት ሚኒስትር ተማሪዎች በቅርቡ ውጤት ይፋ ተደርጎ ነበረ። ሆኖም አሁን ደግሞ የዩኒቨርሲቲ መግቢያ ውጤት ከመጣ በኋላ ምደባቸውን ደግሞ እየተጠባበቁ ነበረ። ይህንንም አስመልክቶ በትናንትናው ዕለት ትምህርት ሚኒስትር አዲሱን የተማሪዎች ምደባቸውን የሚያዩበትን ድረገጽ ይፋ አድርጓል። ይህንንም ድረገጽ እንግዲህ በዶት ስትሪም የተለያዩ በቴሌግራም እንዲሁም ደግሞ ፌስቡክ ገጽ ላይ ማግኘት ይችላሉ። በዛ እየገቡ ተማሪዎች ምደባ ቦታቸውን ዩኒቨርሲቲ እንደተመደቡ ማየት ይችላሉ ማለት ነው። ሌላው ደግሞ እንግዲህ ምን በትናንትናው ዕለት እንዲሁ አዲስ ስራ የጀመረ ማዕከል አለ። እንግዲህ አዲሱ መሶብ የአንድ አገልግሎት መስጫ ማዕከል ስራ ጀምሯል በትናንትናው ዕለት በቦሌ ቅርንጫፍ ነው ስራውን የጀመረው። ይህ እንግዲህ የመሶብ የአንድ ማዕከል አገልግሎት ስራውን ያስጀመሩት በትናንትናው ዕለት ከንቲባ አዳነች አቤቤ ናቸው። እንግዲህ መንግስት የተቀላጠፈና የዘመነ አገልግሎትን ለማህበረሰብ ከማቅረብ አንጻር ይህ የአንድ መሶብ አገልግሎት ጉላው የጉልህ ሚና አለው ስለዚህ በዚህ ከዚህ ጋር ተያይዞ ይህ አንዱ ሞሰብ እንግዲህ ቀደም ብሎ እንደተጀመረ ይታወቃል። በአዲስ አበባ ይሄ የቦሌ ቅርንጫፍ ነው ብዙ ጠቀሜታዎች እንዳሉት ነው የሚነገረው። በአንድ ማዕከል ብዙ ነገርን ማግኘት የምትችይበት ጊዜ ገንዘብና ጉልበትን መቆጠብ የሚያስችል አሰራር ነው። ይህ የሞሰብ የአንድ ማዕከል አገልግሎት ደግሞ ከአዲስ አበባ አልፎ በሌሎች የክልል ከተሞችም ቅርንጫፎች የተሰሩለት ጅማሮዎች አሉና ብዙ ቴክኖሎጂ ሰዎችንም በውስጡ ያካተተ ነውና የሰዎችን የተገልጋዮችን ብዙ ነገር መቆጠብ የሚችል ነው። የተለያዩ አገልግሎቶችን የሚሰጥ ነው። በጣም ደስ የሚለው ነገር የተለያዩ አገልግሎት ማለት አንድ ማዕከል ላይ ሆኖ እስከ አርባ የሚጠጉ አገልግሎቶችን በአንድ የማግኘት ትችላለች። ከተለያዩ ተቋማት የሚሰጧቸውን አገልግሎቶች ልዩ የሚያደርገው እሱ ነው። ይህ አገልግሎትን ማቀላጠፍ ማዘመን፣ በየተቋማቱ የሚሰሩ ስራዎች አሉ። ይሄ ግን ማዕከል ስትይ ዛ የሆነ ንግድ ባንክ የሆነ ነገር ካገኘሽ፣ ዛ ደሞ ሄደሽ የሆነ አገልግሎት ፓስፖርት አገልግሎት ታገኛለሽ። እዛኛው ጋር አለፈ ስትይ ደግሞ ሌላ አገልግሎት ታገኛለሽ። እና አንድ ማዕከል ላይ ውጣ ወረድ የለብሽም፣ ሌላ ተቋም ሌላ ቦታ ምናምን መሄድ አይጠብቅ። የተሳሰረ ነው ያንዳንዱ ነገር የተሳሰረ ነውና፣ ይሄ በጣም ልዩ ያደርገዋል። አዎ አብዮት፣ አንተም እንዳልከው አሁን ላይ ይሄ ይህ የቦሌው ቅርንጫፍ ከዘጠና ስድስት በላይ የከተማ አስተዳደር ተቋማትን አገልግሎት መስጠት የሚያስችል ነው። እንዲሁም የከተማ አስራ ሁለት የከተማ አስተዳደር ና ሶስት የፌዴራል ተቋማትንም በአንድ ላይ የያዘ ነው። ይህም እንግዲህ አገልግሎትን ከማቀላጠፍ ከማዘመን አልፎ ዜጎች ብልሹ አሰራርን እንዲከላከልም ያደርጋል። በዚህም በመልእክታቸው ከንቲባ አዳነች አቤቤ ዜጎች ከብልሹ አሰራር ራሳቸውን ጠብቀው በዚህ ማ ማዕከል እንዲገለገሉም ነው መልእክታቸውን ያስተላለፉት ማለት ነው። ሌላው ቀጣዩ መረጃችን የሚሆነው እንግዲህ የተፈጥሮ ጋዝ በቅርቡ አንዱ ይፋ የሆነው ፕሮጀክት ትልቅ ፕሮጀክት ነው። ይህ ፕሮጀክት የተለያዩ ጥቅሞች እንዳሉት ስናይ ነበረ። ሰሞኑንም በነበረው አሁን ደግሞ የአውቶሞቲቭ ባለሙያዎች ይህ የተፈጥሮ ጋዝ ምን ያህል ለአውቶሞቲቭ ጥቅም እንዳለው እያነሱ ነበረ። ይህም እንግዲህ የተፈጥሮ ጋዝ ለአውቶሞቲቭ ትልቅ አበርክቶ እንዳለው እንዲሁም ደግሞ የአየር ንብረትንም ከመከላከል ብክለትን ከመከላከል ባሻገር እንዲሁ ጥቅም እንዳለው አንስተዋል። እንዲሁም ከተለያየ ሀገር ተሞክሮ ማንስተው ለኢንዱስትሪ ለማዳበሪያ አገልግሎት ለግብርና ለተለያዩ አገልግሎት ሀያ አምስት በመቶውን የሚሸፍነው ዓለም ላይ የተፈጥሮ ጋዝ እንደሆነ ማንስተው ኢትዮጵያም እንግዲህ አንዱ ይህንን በመቀላቀሏል ወደፊትም ጥሩ አበርክቶ ይኖረዋል የሚል ጥቅምን አንስተዋል። የአሁን የሀገር ጉዳይ እያደረግ ነው። የአፈር ማዳበሪያ ግንባታችን አንዱ ግብአት ሆኖ የሚያገለግለው የተፈጥሮ ጋዝ እንደሆነ ይታወቃል። ሌላኛው ደግሞ እንግዲህ ይህ የተፈጥሮ ጋዝ ሲወጣ በትራንስፖርት አገልግሎት ላይ በሀገሪቱ ያሉ የትራንስፖርት አገልግሎቶች ምቹ ለማድረግ ሁለት መቶ የሚደርሱ አውቶቡሶች በዚህ የሚሰሩ እንደሚገቡም ሲነገር ነበርና ይህ የተፈጥሮ ጋዝ ሀገራችን ላይ መውጣት መቻሉ የትራንስፖርት አገልግሎትንም ቀልጣፋ ያደርጋል የታሪፍ ቅናሽም እንዲሆን የሚያስችል ነውና፣ የተፈጥሮ ጋዝ አሁን ላይ ሀገራችን ኢትዮጵያ መውጣት መቻሏ በርካታ ጠቀሜታዎችን እንደሚያስገኝላት ይፋ በተደረገበት ሰዓትም እየሰማን ነበር። እንግዲህ የጥቅሙ ተቋዳሽ ነን ማለት ነው። አዎ ተቋዳሽ ነን። ያው እንደተባለውም ዓለም ላይም የተለያዩ ሀገራት ተሞክሮም ይህንን ያሳያል። በተለያየ ዘርፍ የተፈጥሮ ጋዝ በጣም ጉልህ አስተዋጽኦ እንዳለው ነው ሲነሳ የነበረው። ቅድምም እናንተ ማጀንዳ አርጋችሁ እንደያዛችሁት የማዳበሪያ ከግብርናውም ጋር ተያይዞ ይህ የተፈጥሮ ጋዝ ጉልህ አስተዋጽኦ እንዳለው ይነሳል። ለዛሬ የነበሩኝ መረጃዎች እነዚህ ይመስላሉ። እናመሰግናለን ለመረጃዎች።